ሰላም ጤና ይስጥልኝ። እንደምን ቆያችሁ? ምርጥ ያሹብኝ ቤተሰቦች በዛሬ ቪዲዮአችን እንግዲህ እጅግ በጣም በብዙ ስፖርተኞች ዘንድ የሚዘወተረውን እና በጣም ውጤታማ ነው የሚባለውን የክሪያቲን ሰፕሊመንት በደንብ አድርገን ለማየት እንሞክራለን። በዋነኝነት እንግዲህ በዛሬ ቪዲዮአችን ለምንድን ነው ክሪያቲንን ብዙ ሰዎች የሚመርጡት፣ ከዚህ በተጨማሪ ደግሞ እንዴት ነው ሰውነታችን ውስጥ የሚሰራው የሚለውን በደንብ አርገን በታትነን ለማየት እንሞክራለን። በነገራችን ላይ እንግዲህ ይሄ ሰፕሊመንት በሀገራችንም በተለያዩ ሀገሮች ቅድም እንደነገርኳችሁ በጣም በሰፊው የሚዘወተር ነው። ምናልባት ደግሞ ይሄንን ቪዲዮ የምትከታተሉ ሰፕሊመንት አቅራቢዎች ካላችሁ በእናንተ ፕሮዳክት ላይ ሪቪው እንድሰራ እና ጥሩ የሆነው ፕሮዳክት የትኛው ነው የሚለውን ለቤተሰቤ እንድገልጽና እንዳሳውቅ የምትፈልጉ ከሆነ ኮሜንት ላይ አስቀምጡልኝ ወይም ደግሞ በቴሌግራም አካውንቴ እንድትጽፉልኝ በትትና ጠይቃችኋለሁ ማለት ነው። ለማንኛውም ከፕሮግራማችን ጅማሮ እስከ ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኩኝ። ስትቆዩ ደግሞ ከእናንተ የሚጠበቀው ላይክ ማድረግ፣ ኮሜንት መስጠት፣ እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ፣ ቪፒኤን ማብራት ብቻ ነው። ስለዚህ ይህንን ተግባራዊ እንድታደርጉልኝ በትትና ጠይቃለሁ። መልካም ጊዜ ይሆንላል። እንግዲህ አስቀድሜ እንደገለጽኩላችሁ ክሪያቲንግ ከሌሎቹ ሰፕሊመንቶች በተለየ ሁኔታ በጣም በሰፊ የሚዘወተር ነው። ናቹራልም ቦዲ ቢልደሮች ቢሆኑ ወይም ደግሞ ስቴሮይድ ተጠቃሚዎችን ቢሆኑ ክሪያቲንን አብዝተው ሲጠቀሙ ትመለከታላችሁ። የመጀመሪያው እንግዲህ ለምንድን ነው ካላችሁ፣ በጣም ቀላል እና ሊታወቁ የሚችሉ አምስት ሚስጥሮችን መዘርዘር ይቻላል። ለምሳሌ የመጀመሪያው እጅግ በጣም ከብዙ ሰፕሊመንቶች በተለየ ሁኔታ ብዙ ጥናቶች የተካሄዱበት ነው። ከአምስት መቶ በላይ በጣም ተአማኒነት ያላቸው የተለያዩ ዩኒቨርሲቲዎች የተለያዩ የስፖርት ተቋማት በዚህ ሰፕሊመንት ላይ ጥናት ሰርተዋል። በጥናቱም እንግዲህ ደ ሴፈስት ወይም ደግሞ ጥሩ የሚባለው ለጉዳት ብዙ የማያጋልጥ ከሌሎች ሰፕሊመንቶች በተለየ ሁኔታ ተብሎ የተጠቀሰለት ስለሆነ ሰዎች ክሪያቲንን ለመጠቀም አይፈሩም። ሁለተኛው እንግዲህ ሲጠቀሙት ከሚያገኙት ጥቅም አንጻር ነው። ፐርፎርማንሳቸው ወይም ደግሞ ኤክሰርሳይስን የመተግበር አቅማቸው በከፍተኛ ሁኔታ ስለሚጨምርላቸው ይጠቀሙታል። በሶስተኛ ደረጃ እንግዲህ የጡንቻ እድገትን እጅግ በጣም ያፈጥራል፣ ፐምፒንግን ቶሎ ያመጣል። ስለዚህ ብዙ ሰዎች በዚህ ምክንያት ይመርጡታል። በአራተኛ ደረጃ የምታገኙት እንግዲህ ሪከቨሪን በጣም ያፋጥናል። ሰዎች እንግዲህ ኤክሰርሳይዝ ከሰሩ በኋላ አንደኛው የሚቸገሩት ምንድን ነው? ለቀጣይ የኤክሰርሳይዝ ቀን ጡንቻቸው ሳያገግም እንዲሰሩ ያደርጋቸዋል። ይህንን እንግዲህ ያሟላል ተብሎ የሚጠቀስለት ነው። በመጨረሻም እንግዲህ ከኤክሰርሳይዝ በፊት ሲወሰድ እጅግ በጣም ጥሩ የሆነ የሚባል ኢነርጂ ነገሮችን የመተግበር አቅም ከፍ እንዲል ያደርጋል። ስለዚህ በእነዚህ ምክንያቶች እንግዲህ ብዙ ሰዎች ክሪያቲንን ሲመርጡ ትመለከታላችሁ። ዋናው ነጥብ ግን ክሪያቲን ምንድን ነው? እንዴት አድርጎ ነው ሰውነታችን ውስጥ ገብቶ የተሻለ ውጤት የሚያመጣው ለምንድን የሚለውን መረዳት ያስፈልጋል። ዝም ብለን ከመውሰዳችን በፊት ምናልባት ደግሞ ፖሲብል የሚባሉ ሳይድ ኢፌክቶችስ አሉት ወይ የሚለውን እንቃኘዋለን ማለት ነው። በነገራችን ላይ እንግዲህ ስለዚህ ከዚህ ቀደም ቪዲዮ ሰርቼበታለሁ ነገር ግን ብዙዎች ያንን ባለማየት ሊሆን ይችላል። በተለያየ ምክንያት በተደጋጋሚ ስለጠየቃችሁኝ መልሼ የሰራሁት ቪዲዮ ነው። ክሪያቲን እንግዲህ ሰውነታችን ውስጥ ሲገባ ምንድን ነው የሚያደርገው ለሰውነታችን ምንድን ነው የሚሰጠው የሚለውን በደንብ ለማስገንዘብ ልሞክር። እንግዲህ ብዙዎች ክሪያቲን ሲባል የሚመስላቸው ልክ እንደ ፕሮቲን ፓውደር አይነት ይመስላችኋል፣ ወይም ደግሞ ለሰውነታችን ፕሮቲንን ወይም ንጥረ ነገሮችን የሚሰጥ ይመስላችኋል። አይደለም። ክሪያቲን እንግዲህ በዋነኝነት የምንፈልገው ፎስፌቱን ነው። ወይም ደግሞ ኖርማሊ ክሪያቲን ፎስፌት እንግዲህ ሰውነታችን ውስጥ ይከማቻል። እንግዲህ ክሪያቲን እንግዲህ በሰውነታችን ውስጥ የሚመረት ነው። ከሰውነታችን ውስጥ እንግዲህ ሀምሳ ፐርሰንቱን ሰውነታችን በቀን ውስጥ የሚፈልገውን ማለት ነው፣ ሀምሳ ፐርሰንቱን ማምረት ይችላል። ሀምሳ ፐርሰንቱን ደግሞ ከሰፕሊመንቶች ይወስዳል። እንግዲህ ሰዎች በተለምዶ እኛ ሶስት ግራም እንዲወስዱ እንመክራለን እንጂ ብዙ ኪሎ ያለው ወይም ከፍተኛ ክብደት ያለው የተሻለ የክሪያቲን መጠን እንዲጠቀም ይመከራል። ግን በአቬሬጅ በኖርማል ሰርከምስታንስ ሶስት ግራም አንድ ሰው በቀን ውስጥ ቢጠቀም የተሻለ ነው። እንግዲህ ከሰውነታችን ክፍሎች በከፍተኛ ሁኔታ ክሪያቲንን የሚጠቀሙት ሁለት አካላት ናቸው። አንደኛው ጡንቻችን ነው። ሁለተኛው ደግሞ አእምሯችን ነው። ስለዚህ አንድ ሰው እንግዲህ ጥሩ የሆነ የክሪያቲን ክምችት በሰውነት ውስጥ ካለ ጥሩ ክሪያቲኖችን የሚወስድ የሚያገኝ ከሆነ እንግዲህ የአእምሮ እድገቱ የአእምሮ ልቀቱ ከፍ እያለ እየጨመረ እየጨመረ ይመጣል። እንግዲህ ክሪያቲንን ከሰፕሊመንት ብቻ አይደለም የምናገኘው ከአሳ ማግኘት ይቻላል። ከእንቁላል ማግኘት ይቻላል። ከስጋ ማግኘት ይቻላል። ስለዚህ የክሪያቲን ምንጭ ግዴታ የክሪያቲን ሰፕሊመንት ብቻ አይደለም ማለት ነው። ስለዚህ ከእነዚህም ሶርሶች ማግኘት ይቻላል። እንግዲህ ሰውነታችን እንዴት ነው ክሪያቲንን የሚጠቀምበት ለምንድን ነው የሚፈልገው? ካለ ዝም ብሎ ሰብስቦ ፕሮቲን አድርጎ አሚኖ አሲድን ቀጣጥሎ ፕሮቲን ወይም ደግሞ ጡንቻ እንዲሰራ አይደለም የሚፈለገው። በዋነኝነትና የመጀመሪያው እንግዲህ ለኤቲፒ ፕሮዳክሽን ነው። ይህንን እንግዲህ በሚገባችሁ ነገር ለማስረዳት ልሞክር። ኤቲፒ ማለት አዲኖሲን ትራይፎስፌት የምንለው ነው፣ ወይም ደግሞ የስኳር መሰረት ያለው ሶስት ፎስፈረሶችን የሚይዝ የተቀጣጠለ ነገር ነው። ይሄ ማለት ልክ እንደምን መሰላችሁ፣ ልክ እንደ ነዳጅ የሚጭን ተቀጣጣይ ተሳቢ ያለው ቦቴ መኪና አድርጋችሁ አስቡት። እነዚህ ሶስት ፎስፌቶች ወይም ፎስፈረሶች ይቀጣጠላል። እነዚህ ፎስፈረሶች ከተቀጣጠሉ በኋላ ምን ያደርጋሉ መሰላችሁ? ልክ እንደ መኪና በሰውነታችን ውስጥ ያልፋሉ። የሚያልፉት ለምንድን ነው ካልን ሰውነታችን በዋነኝነት እንግዲህ ለሾርት ተርም ኢነርጂ ከፈለገ፣ ለምሳሌ እንዴት ልበላችሁ፣ አንድ ሰው የማራቶን ሩጫን ቢሮጥ ስለ ኤቲፒ ፕሮዳክሽን ያን ያህል የሚያስጨንቀው አይሆንም። ግን ለምሳሌ የክብደት ማንሳት ከሆነ በጣም አጭር የሆነ ኦክሲጅንን ሳንጠቀም የምንሰራው ነው። ኦክሲጅንን ከተጠቀምን በርን እናደርጋለን አይደለ? የተከማቸውን ግላይኮጅን በርን እናደርጋለን ወይም ስቶርድ የተደረገውን ኢነርጂ እናቃጥላለን። ያቃጠልነውን እንጠቀማለን። ግን አጫጭር ስፕሪንቲንግ ላይ ሊሆን ይችላል። ክብደት ማንሳት ስራዎች ላይ ግን ኦክሲጅንን አንጠቀምም። ኦክሲጅንን የማንጠቀም ከሆነ ሰውነታችን የጉልበት ምንጩን ከየት ነው የሚያገኘው ካላችሁ ከዚህ ከኤቲፒ ነው። ስለዚህ እነዚህ ሶስት ቅጥልጥል የፎስፈረስ ይዘቶች በዛ ፕሮሰስ ውስጥ ወይም ደግሞ በዛ የኢነርጂ ሳይክል ውስጥ ያልፋሉ። በዛ የኢነርጂ ሳይክል ውስጥ ሲያልፉ ምን ይፈጠራል መሰላችሁ? አንደኛውን ፎስፈረስ እንዲወገድ ያደርገዋል። ልክ ፎስፈረሱ ሲሰበር የሚሰበረውን ቦንድ ኢነርጂ ሰውነታችን እንደ ጉልበት ይጠቀመዋል ማለት። ስለዚህ ኤቲፒ ያልነው የሶስት ፎስፈረስ ይዘት ያለው ሰብስታንስ ወይም ንጥረ ነገር ወደ ኤዲፒ ይቀየራል ወይም ደግሞ ወደ ሁለት ፎስፈረስ ወደ ያዘ ንጥረ ነገር። ስለዚህ አሁን ይሄ ሳይክል ነው የሚዞረው ማለት ነው ኤዲፒው ተመልሶ ኤቲፒ ሆኖ ለመምጣት ፎስፈረስ ማግኘት ይፈልጋል ይህንን ፎስፈረስ ኬት ነው የሚያገኘው ካለ ከምንጠቀመው ክሪያቲን ወይም ደግሞ ኖርማሊ ክሪያቲን ፎስፌት ከምንለው ንጥረ ነገር ማለት ስለዚህ አንድ ሰው ክሪያቲን በሰውነት ውስጥ አከማቸ ማለት ብዙ የክሪያቲን ንጥረ ነገር ሰውነት ውስጥ አለ ማለት ይህንን የፎስፈረስ እጥረት በመግታት ቶሎ ቶሎ ልክ እንደ ነዳጅ ማደያ ይሄዳል። ቦቴ መኪናው ነዳጁን ያራግፋል። ካራገፈ በኋላ ነዳጅ መሙላት አለበት። ያንን ነዳጅ ይሞላል፣ ዞሮ ይመጣል፣ ያራግፋል። ይሄ ነው አይደለ የነዳጅ አስተላላፊ ወይም የቦቴ መኪኖች ስራ ማለት ነው። ልክ እንደዛ ነው። ኤቲፒው ይመጣል፣ ይሰበራል፣ ኢነርጂውን ለጡንቻችን ይሰጣል። ከሰጠ በኋላ ምን ያደርጋል ማለት ነው? ተመልሶ ይሄዳል። መልሶ ከክሪያቲን ደግሞ ምን ያገኛል? ድጋሚ አንዱዋን ፎስፈረስ ቀጥሎ ይመጣል፣ ሄዶ ያስወግዳል፣ ያመጣል። ስለዚህ ኤቲፒ ኤዲፒ ኤቲፒ ኤዲፒ እያለ የሚሽከረከር አይነት ሳይክል ይሰራል። ስለዚህ ይሄንን ፕሮሰስ በከፍተኛ ሁኔታ ያፈጥንልናል ማለት ነው። ይሄ ፕሮሰስ እንግዲህ በከፍተኛ ሁኔታ ፈጠነልን ማለት ቶሎ ቶሎ ቶሎ ቶሎ ቶሎ ቶሎ ፎስፈረስ ለጡንቻችን ይሰጠዋል ማለት ነው። ስለዚህ ጉልበታም የሆነ በደንብ ኤክሰርሳይሶችን መተግበር የሚችል ጠንካራ የሆነ ሰውነት ይኖረናል። ያ ብቻ አይደለም። በዚህ በኤቲፒ ሪስፓይሬሽን ፕሮሰስ ነው ጡንቻችን እየተገነባና እየተሰራ ሪከቨር እያደረገ የሚሄደው። ስለዚህ ይሄንን ሪከቨር የሚያደርግበትን ፕሮሰስ ወይም ደግሞ ሲስተም በከፍተኛ ሁኔታ ምን እንዲል ያደርገዋል? እንዲፈጥን ያደርገዋል ማለት ነው። ስለዚህ ኤቲፒና ኤዲፒ መለዋወጥ እንዲኖርበት በሰውነታችን ውስጥ ጥሩ የሆነ የክሪያቲን ምርት መኖር መቻል አለበት ማለት ነው። ስለዚህ ሰዎች እንግዲህ ስጋ፣ እንቁላል ምናምን በማለት መጨነቅ አይፈልጉም። ያንን ከብዙ ምግቦች ማምጣት አይፈልጉም። ኢቭን ኮስቱ በጣም ከፍተኛ ነው። ስለዚህ ከዚህ ይልቅ እንግዲህ በሚመጣጠን እና በተሻለ ኮስት የተሻለ ሰፕሊመንት መጠቀምን ይመርጣሉ ማለት ነው። ስለዚህ ይህንን ለመጠቀም ደግሞ ትክክለኛው አማራጭ ማን ነው ማለት ነው፣ ክሪያቲን ሶርስን መጠቀም ነው። ስለዚህ ብዙ ሰዎች ክሪያቲን ሰፕሊመንቶችን የሚጠቀሙት አንደኛው ምክንያት ለዚህ ነው ማለት ነው። ሁለተኛው እንግዲህ የሴልን በእድገት መጨመርን እንዲመጣ ያደርጋል። ይሄ ማለት እንዴት መሰላች በምድገት የሴልን ምድገት እንዲጨምር ወይም በእንግሊዝኛ የሴል ቮሊዩም ከፍ እንዲል ሴል ቮሊዩማይዜሽን እንለዋለን። ይሄ ምን ማለት መሰላችሁ? ክሪያቲን አንደኛው ባህሪው ልክ ጡንቻችን ውስጥ ወይም ሰውነታችን ውስጥ ሲገባ ውሃን መጥጦ ወደ ጡንቻችን እንዲገባ ያደርጋል። ስለዚህ ሰውነታችን ወተር በውሃ ይሞላል። አንድ ነገር እንግዲህ ለምሳሌ ባዶ ላስቲክ ውሃ የሞላችሁበት የወተት ላስቲክ ለምሳሌ ውሃ እየሞላችሁበት ብትመጡ ምን እየሆነ ይመጣል? እየተነፋፋ እየተወጣጠር ይመጣል አይደል? ስለዚህ ክሪያቲንን የምትጠቀሙ ከሆነ ምን ያደርጋል? ወተር ሪቴንሽኑን በመጨመር ጡንቻችን ውስጥ ውሃ እንዲከማች ያደርጋል። ያ ውሃ መከማቸቱ ደግሞ ፐምፒንግ እንዲመጣ ያደርጋል ማለት ነው። ስለዚህ ፐምፒንግ ካለ ደግሞ ብዙ ኒውትረንቶችን ብዙ ንጥረ ነገሮችን ወደ ጡንቻችን እየሳበ እየሳበ እየሳበ እንዲገቡ ያደርጋል። የዛኔ የጡንቻችን ሳይዝ ከፍ እንዲል ያደርጋል። ይሄ ደግሞ ሌላ አማራጭ አለው፣ ወይም ሌላ ጥቅም ያደርጋል ምን ካላችሁ፣ እነዚህ ንጥረ ነገሮች የሚመጡ ከሆነ ደግሞ ኤምፒኤስ የምንለው ወይም ደግሞ መስል ፕሮቲን ሲንተሲስ የምንለው ፕሮሰስ በከፍተኛ ሁኔታ እንዲጨምር ያደርጋል። ስለዚህ በሌላ አገላለጽ የጡንቻችን የፕሮቲንን የመገንባት አቅሙ ከፍ ይላል። ቶሎ ቶሎ ፕሮቲኑ ተገነባ ተሰራ ማለት ደግሞ ጡንቻ እድገት ላይ ከፍተኛ አስተዋጽኦ ያደርጋል ማለት ነው። ስለዚህ አንድ ሰው ክሪያቲን የሚጠቀም ከሆነ ከፍተኛ ውሃ ይመጣል። እዚጋ ጥንቃቄ ያስፈልጋል። እንግዲህ ብዙ ውሃን እየመጠጠ ወደ ጡንቻችን ሴሎች ውስጥ የሚከት ከሆነ ሰውነታችን ውስጥ ከፍተኛ የሆነ ዲሃይድሬሽን ይከሰታል፣ ወይም ደግሞ ከፍተኛ የሆነ የፈሳሽ እጥረት ይከሰትብናል። የፈሳሽ እጥረቱ የሚከሰት ከሆነ ያንን ለማካካስና ያንን ለመስራት ደግሞ ግዴታ በደንብ አድርገን ውሃ መጠጣት ይኖርብናል። ከሶስት እስከ ሶስት ነጥብ አምስት ሊትር ውሃ መጠጣት ይኖርብናል። በቀጣይ ቪዲዮዎች ላይ እንግዲህ ስለ ሳይድ ኢፌክቱ ምሰራላችኋለሁ። የዛኔ ሳይድ ኢፌክቱ ደግሞ እንዴት ማስወገድ እንደምትችሉ ምነግራችሁ፣ ከምን ጋር አያይዤ ነው? ከዚህ ከውሃ መጠጣት ጋር አያይዤ ነው። ስለዚህ እንዳትረሱ፣ ውሃ በደንብ መጠጣት ያስፈልጋል። በመጨረሻ ደረጃ እንግዲህ የምናገኘው የምንሰራውን የኤክሰርሳይዝ አቅምና መጠን እንድንጨምር ያደርገናል። ቅድም ም ብያችኋለሁ፣ ኤቲፒ ቶሎ ቶሎ ፕሮሰሱ ይከናወናል አይደለ? ቶሎ ቶሎ ፕሮሰሱ ተከናወነ ማለት ብዙ ኢነርጂ አለን ማለት ነው ብዙ ኢነርጂ አለን ማለት ደግሞ ጡንቻችን አሁንም አሁንም የመሸከም አቅም የመሸከም ብቃቱ አለው። ብዙ መሸከም ከቻለ ብዙ የመያዝ አቅም ካለው ምን ይኖራል ማለት ነው? ብዙ ጫና ታደርጉበታላችሁ። ፕሮግሬሲቭሊ ኦቨርሎድ ወይም ደግሞ ተከታታይነት ያለው የክብደት ጭመራን ጡንቻችሁ ላይ ማሳደር ትችላላችሁ። ይሄንን ማሳደር ከቻላችሁ ደግሞ በቀጥታ ጡንቻችሁ እንዲያድግ ያደርገዋል። ስለዚህ የምንሰራውን የኤክሰርሳይዝ አቅም መጠናችንን ይጨምርልናል። መቼ ለምሳሌ የደረት እየሰራው ሁለት ስራ እንደሰራው ደከመኝ ምል ከሆነ አንደኛውን ዙር ከሰራው በኋላ በሁለተኛው ዙር ላይ አቅም የሚወርድ ከሆነ ጡንቻዬ ላይ ተገቢውን የሆነ ጫና ማድረስ አልችልም። ስለዚህ ጡንቻዬ አያድግም ማለት ነው። ስለዚህ ጡንቻዬ እንዲያድግ ካስፈለገ ደግሞ ኮንቲኒየስ የሆነ ቀጣይነት ያለው የማይቋረጥ ጥንካሬ ለጡንቻዬ ሊኖረው ይገባል። ስለዚህ በእነዚህ ምክንያቶች እንግዲህ ሰዎች ክሪያቲንን መጠቀም ይፈልጋሉ ይመርጣሉ። በቀጣይ እንግዲህ ምን ያህል ዶዝ እንጠቀም፣ በምን ያህል መጠን እናድርገው፣ አጠቃቀማችን እንዴት መሆን አለበት፣ ከዚህ በፊት የነበሩ የተሳሳቱ የአጠቃቀም ዘዴዎችን እንዴት ማስተካከል እንችላለን፣ ሰውነታችን ላይ ምን ጉዳት ሊያመጣ ይችላል የሚለውን አስመለክታችኋለሁ። ከዛ በተጨማሪ እኛ ሀገር ያሉ የተሻሉ ምርጥ ብራንድ ናቸው የምንላቸውን የክሪያቲን አይነቶች ደግሞ እስከ ቀጣይ ቪዲዮ ላይ ዲኤም ካደረጉልኝና ከፈቀዱልኝ ተፈቀዱልኝ እነዚያን የክሪያቲን አይነቶች አምጥቼ በዚህ በቪዲዮ የማሳያችሁ ይሆናል። ስለዚህ እናንተም በነፃነት ከስጋት ነፃ ሆናችሁ የተሻለ የሚባለውን የክሪያቲን አይነት ደግሞ ፈልጋችሁ እንድትጠቀሙ ያደርጋችኋል ማለት ነው። ስላዳመጣችሁኝ ስለተከታተላችሁኝ ከልብ ከልብ ከልብ አድርጌ አመሰግናችኋለሁ። መልካም ጊዜ ይሆንላል።